አስቡት እስኪ እናንተ የገዛ እህቷን አደንዝዛ ጎዳና ላይ እንድትወጣ አድርጋ እሷ ግን በየወሯ የቤት ኪራይ እየተቀበለች የተደላደለ ቤት ውስጥ ቁጭ ብላ ስትበላ ስጠጣ ትውላለች። እንዴትስ አስቻለሽ? በመጀመሪያ እንዴት አስቻለሽ? እህትሽ ጎዳና ላይ አስወጥተሽ እህትሽ ምን አይነት ሴራ እንደሰራሽባት ሕሊናሽ ያውቃል በእርግጥ አሬ የኔ ያክል ጭካኔነት እንደው ምን ይሉታል? በእግዚአብሔር እንደው በእህት ላይ የኔ ያክል መጨከን የፈለገው እንደው አይደለም እነሱ ይሄ ሁሉ ንብረት እያላቸው ይቅርና ሰው እንኳን እንደው ወደ ገጠር ስትሄዱ ትንሽዬ እንኳን ቤት ቦታ ኑሯቸው ተካፍለው አንተ ትብስ እኔ ብስ ወይ እሱ ካለው ለዛችኛቱ ትቶላት እንደው ወደዚህ ከተማ ወይ ወደንት ስትመጡ ደግሞ የማንሰማው የማናየው ጉድ የለም። በቃ ልክ የህንድ ፊልም ነው የሆነብኝ ኢትዮጵያ ውስጥ እየተሰራው ያለው ሴራ ማለት ነው። ምንም ህሌና የሚባል ነገር የሌላቸው ብርና ብር ብቻ የሚያሳድዱ እነዚህ ሰዎች መጨረሻቸው ምን እንደሚሆን አላውቅም። እች ልጅ እህቷ ጎዳና ላይ አስወጥታ አሳብዳ ቤቷ ውስጥ አሁን ላይ ልክ ምንም ነገር እንዳልተፈጠረ እሷ በሰላም ቤት ውስጥ ቁጭ ብላ የፈለገችውን እያዘዘች የፈለገችው ትበላለች። በዛ ላይ ቤት አከራይታ በዛ ላይ ይህ ሁሉ ንብረት እያለ እኔ እውነት እዚህ ጋር ስታወሩት ቀላል ሊሆን ይችላል፣ ግን ቪዲዮ ስታዩ ደግሞ የዘላለምን ወዴት እየሄድን ነው ትላላችሁ። በቃ ምንድነው መጨረሻችን ግን ይሄ ገንዘብ የሚሉት ነገር ስንት ጣጣ እያመጣብን ነው? ስንቱን ጉድ እያየን ነው? እውነት ዝም ብላችሁ በተለያየ እንትኖች ስታዩ በተለያየ ሚዲያ ላይ የማንሰማው የማናየው ጉድ የለም። በቃ እኛ ዝም ብለን ስልካችን አንዳንዴ ስልኬ ነው ጥላቴ ትላላችሁ። ሰው በገዛ ስልኩ እንግዲህ አይጥልም። የምናየውን ነገር ማመን እስከሚከብዳችሁ ድረስ አቤት ኢትዮጵያ ስንቱን የቻለው ጉድ ስንቱን ቻለች ምድር ምድር ስንቱን ቻለች የእውነት ኃጢአተኞች በስተዋል ኃጢአተኞች እየለመለሙ ኃጢአተኞች ምንም ጉዳት አይደርስባቸውም ጻድቃኖች ደግሞ እየተጎዱ ያለችባት ኢትዮጵያ እንግዲህ ይች ናት አፈላጤ እኮ አፈንትን ምናምን እንደዚህ አይነት ሰዎች እኮ እየተጎዱ አይደለም እየተጎዱ ያሉት ምስኪኖች ናቸው፣ ጻድቃኖች ናቸው። እንደዚች አይነት አረመኔ የገዛ እህቷን ጎዳና ላይ አውጥታ፣ ልጅቷን እንድትደነዝዝ፣ ራሷን እንትን እንድትል በድግምት በምናምን የሚሉት መተት አመተት አድርጋባት የገዛ እህቷን የገዛ ስጋዋን የገዛ የእናቷን ልጅ ይህን ያክል አረመኔነት። እንግዲህ ይህ የተደረገው ኢትዮጵያ ውስጥ ነው። የራሳችን ምን አይነት እንትን ኢትዮጵያ ውስጥ እንደገባ አላውቅም። የእውነት እኔ በፊት ድሮ እኔ ስለማላውቅ ይሆን አላውቅም፣ እንደዚህ አይነት ጉድ ሰምቼ አላውቅም። ግን አሁን ላይ የማየው ነገር አሁን በተለይ በአሁኑ በዚህ በ በሶስት አመት አራት አመት ውስጥ በጣም ብዙ ነገር ብዙ የተበደሉ ብዙ የተሰቃዩ እንዲሁ ሰው ያላያቸው ብዙ የተደበቁ ነገሮች ሳይ እኔ ራሴን ጠላው። የእውነት ይህን ያክል የጨካኒነት እንደው ጌታ ሆይ ከእንደዚህ አይነት ነገር እግዚአብሔር ጠብቀኝ እያልኩኝ እኔ ጠዋት ማታ ጸሎቴ፣ እግዚአብሔር ሆይ ከብር የተነካካ ነገር ከሰው ጋር እንዳታነካከኝ አምላክ ሆይ፣ ህሌና ለሌላቸው ህሌና ስጣቸው። ገንዘብ ተራ ነገር ነው። የሰው ህይወትን የሚያስቀድም ለሰው ደህንነት የሚያስብ እዚህ ጋር መንገድ ላይ እየሄድሽ እኮ ገንዘብ እና ብር ወድቆ ቢያገኝ፣ አሁን የእኛ ሰው ብር ነው የሚያነሳው። የሰው ህይወት ረክሷል። በቃ ኢትዮጵያ ውስጥ ገንዘብ ነው የተወደደባቸው እነሱ። አቤት ስንቱን እናያለን። እኛማ እድሜ ይስጠን እናያለን። ልዑልና ዘላለምን እንግዲህ የማያመጡት የማናየው የማያሳዩን ጉድ የለም። እኛም ዝም ብለን እንመለከታለን። ነገ ጠዋትም ሰውነሽ ምን እንደሚደርስብሽ አታቂም። ለሕሊናሽ ይህንን ስታይ ምን ያክል ጸጸት እንደሚገባችሁ መቼም አልጠራጠርም። ሰው ስትሆኑ በየትኛው አጋጣሚ እንደዚህ አይነት ነገር እንደሚፈጠር አናውቅም እና እግዚአብሔር ከእንደዚህ አይነት ነገር እግዚአብሔር ይጠብቀን ነው ምለው። እንደዚህ ህሊናቸውን ሽጠው በገንዘብ የገዛ ህቷን አሳልፋ እንድትቀውስ ጎዳና ላይ እንድትወጣ ያደረገቻት ሴት መያዙ አይቀርም። በእርግጥ ተይዛ ፍርዷም ታገኛለች። እስካሁንም እነዘላለም ልል ስላላዩት ነው። እንደውም አንዳንድ ጊዜ ምንላለው እንደዚህ ወንጀል የተሰራባቸው ሰዎች መጥተው እንደዚህ ለዘላለም ለልዑል የሚናገሩ ሰዎች እግዚአብሔር ይስጣቸው። እመቤቴ ትልቅ እረፍት እየሰጧቸው ነው፣ ከዛ ጭንቀት ሊያወጧቸው። ልክ ወደ እነ ዘላለም ከመጡ መፍትሄ ያገኛሉ። ይችታችን እስካሁን ድረስ ብርድና ፀሐይ ምኑ ሲፈራረቅባት ነበር። አሁን ደግሞ እንግዲህ ዘላለም እንትኑ ካየላት እንግዲህ ቢያንስ ጸበል ከሄደች ትድናለች። ይሄ ድግምት የሚሉት ይሄ ምናምን ምናምን እግዚአብሔር ይገስጸው የሰይጣን እንትን ነው። እና የሚተከታትሎ እንትን የሚላት ሰው ካለ ራሱ ልጅቷ ትድናለች ብዬ አስባለሁ። እህትየዋ እንግዲህ ማፈር ካለባት ትፈር። ይቺ ማፈሪያ የሰው ወራዳ ቅሌታ ምን እንደምትል እናያለን። እህቷ ቆማ ስትሄድ ምን እንደምትመልስ እናያለን። የእውነት ክብር ያጣች ሴት ክብር የሌላት ገንዘብን የምትመርጥ የገዛ የእናቷን ልጅ እያየች ጎዳና ላይ ወድቃ እያየች ከዛ ከሞቀ ቤቷ አስወጥታ። እንግዲህ ትንሽ ያፍታም የድሃ ልጅስ ጎዳና ላይ የለመዱ ኦኬ፣ ምንም አይመስላቸውም። ግን ደግሞ የተደላደለ ኑሮ እየኖሩ ተመቻችቶላቸው የፈለጉትን አማርጠው የሚበሉ ሰዎች ትንሽ ጎዳና ላይ በማያውቁት ህይወት ሲገቡ ትንሽ ይከብዳቸዋል። ይቺ ልጅ አሁን ያው ራሷን ስለማታቅ እንግዲህ እግዚአብሔር ደግሞ ለሷ ብሎላት እንግዲህ ወደ ዘላለም መምጣቷ እንደው እግዚአብሔር ይወዳታል የሆነ እግዚአብሔር ለዚህ ለበጎ ነው። እህቷ ምን ያክል እንደውም ስላልገደለቻት እግዚአብሔር ይመስገን። ይቺ ከመግደል ምንም አይተናነስም። አሁንም በቁሟ የገደለቻት የገዛ የእናቷ ልጅ ናት። አሁን ይቺ ልጅ ጸበል ወስዶ ተከታትሎ ምናምን ትን ቢሏት ትድናለች ብዬ ተስፋ አደርጋለሁ። እግዚአብሔር የስራዋን ይስጣት። ሰው የስራውን አያገኝም። በራሷም በልጇም በምንም ማንም ሰው የዘራውን ነው የሚበላ። ታገኘዋለች መስሏታል። ለጊዜው ቤት አከራይታ ብሩ የምትፈልገውን ስለተሟላላት ይመስላታል። ግን በኋላ በኋላ ደግሞ ያስቀመጠችው እንትን ለሷም ለልጆቿም ለእንትኖቿም አይቀርም። ግፍ ጥሩ አይደለም። ከምንም በላይ በሰው ላይ ግፍ የሚሰራ ሰው በእናንተ ላይ ሰው እንትን ይበልባችሁ እንጂ እናንተ በሰው ላይ ግፍ መስራት ጥሩ አይደለም። የፈለገው እንትን ቢላችሁ የእጇን ታገኘዋለች መጨረሻ ላይ። የዛ ሰዓት የእህቷን እንትን ታስታውሳለች። የገዛ እህቷን በንት በጎዳና ላይ አስወጥታ ብርድና እንትን እየተፈራረቀባት እያየች ምንም ሳይመስላት እሷ በሰላም እየዋለች እየገባች የፈለገችውን እየበላች እየጠጣች ከዛ ከሞቀ ቤት አውጥታ ህሊና ቢስ ህሊና የሌላት ክብር የሌላት ሴት ወራዳ ማለት ነው። እንደውም እቺ ልጅ እግዚአብሔር ስለሚወዳት ነው ለሉ አሁን ዘላለም አምጥታ የተናገረችው ልጅ እግዚአብሔር ይስጣት። የእውነት ማንነቷን ስለምታቅ ማለት ነው። የአካባቢ ሰዎች እንግዲህ ጎረቤት የተባሉ ወይዬ እንትኖች እንግዲህ ለዘላለም የሚሰጡትን ቃል አንዳንድ ሰዎች እየሰማችሁ ነው። በምን አይነት ሁኔታ እንደነበሩ የሀብታም ልጅ ያላቸው ምንም ያልቸገራቸው ነበሩ። አሁን ላይ በህቷ ምክንያት ወታ ጎዳና ላይ እንደዚህ ሳያት በጣም ያሳዘነችኝ። ጭራሽ እነሱ የጎረቤት ሰዎች ራሱ እናንተ ማናችሁ እስከ ማለት ድረስ የሆነ የሰጠቻት መርዝ ወይ ያስደገመችባት ድግምት ሰውን የሚያስረሳ ራሷን የሚያስረሳ ነገር ነውና ለዛም ይመስለኛል። አሁን ግን ደግሞ ተከታትለው ጸበል ቢያስጠምቋት ትድናለች ብዬ። እግዚአብሔር አንዳንድ ጊዜ ለመልካም ነገር ነው ከዘላለም ስለጣላት ጣላት። እግዚአብሔር ይመስገን፣ ትድናለች ብዬ ተስፋ ላድርግ። ተስፋ በእግዚአብሔር ነው። የሰው ልጅ ያስባል፣ እግዚአብሔር ይፈጽማል ነው። እህቷ ግን ምን አይነት አረመኔ እንደሆነች እኔ መናገር ነው የሚከብደኝ፣ እውነት ቃል የለኝም። እግዚአብሔርም የፈለገው እንትን ይሁን የፈለገው አይኖር የፈለገው ምንም እንትን አየለም። በእህቷ ላይ እንደዚህ አይነት ጭካኔ አረመኔነት እኔ እኔ እንጃ እውነት ለጠላቴም አልመኝም አይደለም ለስጋዬ ይቅርና ማለት ነው ልቦና ይስጣል ለሁላችንም እግዚአብሔር ልቦና ይስጠን። እንደዚህ በሰው ላይ ጭካኔነት አስማ መንፈስ ቅዱስ እንዴት አስቻላት? ግን እህቷ እንደዚህ እየተሰቃየች እያየች እንዴትስ አስቻላት? ይች ልጅ አምላኩ ላታስችል አይሰጥም፣ ላይችል አይሰጥም። እንግዲህ ስንቱን እናያለን እኛ በየቀኑ የምናየው ነገር እንደንት አንዳንድ ጊዜ ዝም ብላችሁ የምታዩት ነገር ልክ እንደ ፊልም ነው የሚሆንባችሁ። እግዚአብሔርን ማመን ሁሉ ይከብዳችኋል። የሰው ልጅ ምን ያክል እንደጨከነ በተለይ ኢትዮጵያ ውስጥ በተለይ ኢትዮጵያ ውስጥ ሰው ለሰው እንባላ እየተባሉ ነው ያሉት። በእርግጥ ሞር ደግሞ ወደዚህ ከተማ ትንሽ ይሻላል የተባለው ደግሞ እንደው ኧረ እግዚአብሔር እውነት! አምላኩ አንተ ይቅር በለን፣ ብቻ እግዚአብሔር ይቅር በለን። የምንሰማው ሁሉ ህልም ነው፣ ውሸት ነው በለን። የእውነት ኧረ ልቦን አይስጠን አቤቱ። እንዴት አይነት ጊዜ ደረስነን! መጨረሻችን ምን እንደሚሆን አላውቅም። ከባድ ነው። ስንቱን እናያለን። ዓይናችን እንትናችን፣ ምናችን፣ ሁሉ ነገር። እኛማ ዝም ብለን እንመለከታለን ያሳዝናል።